ቀይ መስመር የጣሰው የትንሿ ጅቡቲ አካሄድና ተጠባቂው የኢትዮጵያ ምላሽ። ይቺ ከአንድ በሬ ግንባር የማትበልጠው በኢትዮጵያ ቀዝቃዛና ንጹህ ውሃ ጥሟን የምትቆርጠው የነደደና እንደ ሳት የሚጋረፈውን በረሃማ አየሯን ሳይቀር ከኢትዮጵያ በምታገኘው ውሃ የምታቀዘቀዘው በቢሊዮን ዶላሮች ከናት ሀገር ኢትዮጵያ በምታገኘው ገንዘብ ኢኮኖሚያዊ አቅሟን እያሳደገች ያለችው ሚጥጥያዋ ጅቡቲ እጅግ አደገኛውን ቀይ መስመር ጥሳለች። ያጎረሳትን እጅ ነክሳ የግብፅን ሰንካላ ሀሳብ እያራመደች በግብፅ የውራይን እየተመራች ኢትዮጵያ ላይ እጇን ልታነሳ በኢትዮጵያዋን ላይ ተነስታለች። ምን ይህ ብቻ፣ ኢትዮጵያ ወደብ ወይ ሞት ባለችበትና በማትደራደርበት ጉዳይ ይቺ የሀያላን ሀገራት ጫ የሆነችው ጅቡቲ እጇን አስገብታለች። ኢትዮጵያ ማስጠንቀቂያ ሰጥታለች። በትንታኔ እንመለከተዋለን። አብራችሁን ቆዩ። ጅቡቲ ሆይ አረጋጊው የተባለች ነው። የአካባቢው ምስራቅ አፍሪካ ውጥረት ያሳሰባት ጅቡቲ ህገወጥ ነዋሪዎች ከሀገሯ እንዲወጡ ያወጣችው ትዕዛዝ ችግር ጋባዥ ሊሆንባት ይችላል። ከኢትዮጵያ ጋር ባላት የንግድ ግንኙነት 75 ከመቶ ጥቅል አገራዊ ምርቷ ጂዲፒ ከኢትዮጵያ ወደብ ተጠቃሚነት በቢሊዮን ዶላሮች የምታብሰው ጅቡቲ፣ ከምትጠቀመው የኤሌክትሪክ ኃይል 80 በመቶ ከኢትዮጵያ የምታገኘው ጅቡቲ፣ ለአብዛኛው የአገሪቱ ክፍሏ የመጠጥ ውሃ ከኢትዮጵያ የምታገኘው ይቺ የኢትዮጵያ አንድ ክልል እንኳን የሚሞላ ህዝብ የሌላት ጅቡቲ ህዝቧ ከሚመገበው አትክልት፣ ፍራፍሬ 30 በመቶ የሚጠጋውን የምታስገባው ከኢትዮጵያ እንደሆነ እያወቀች አደገኛ ፈንጂ ረግጣለች። ራሷን ለማጥፋት የወሰነች ትመስላለች። የወደፊት እጣ ፈንታዋ ላይ እሳት ለኩሳለች ሲሉ ተንታኞች እየተናገሩ ነው። የጅቡቲ መንግስት የኢትዮጵያ ኤምባሲ ላቀረበው ዜጎች መመላሻ ጊዜው ይራዘም ጥያቄ የማንንም አገር ለይቻ ላይም አሻፈረኝ ከማልቷ ባሻገር ኢትዮጵያን በዲፕሎማሲ ዘርፍ ነጥብ ለማስጣል ሞክራለች። ችግሩ ብቻ አይደለም። በኢትዮጵያ የህልውና ጥያቄ በ120 ሚሊዮን የኢትዮጵያውያን ዜጎች የወደፊት እጣ ፋንታ ላይ ጣልቃ በመግባት ያልተገባ ውሳኔን ከግብጽ ጋር በመሆን ወስናለች። ይህ ደግሞ የመርገም ቀን እንዲቃረብ ያደርገዋል ሲሉ ብዙዎች እየተናገሩ ነው። ለመሆኑ ጅቡቲ የረገጠችው አደገኛው ፈንጂ አሊያም የጣሰችው ቀይ መስመር ምንድን ነው? ግብጽና ጅቡቲ የቀይ ባህርና የኢደንባረ ሰላጤ የአስተዳደርና የጸጥታ ጉዳይ የውሃ አካላቱን የሚያጎራብቱ ሀገራት ብቸኛ ኃላፊነት እንደሆነ መስማማታቸውን የግብፅ ፕሬዚዳንት አብዱልፈታህ አልሲሲ ተናግረዋል። ትናንት ረቡ ሚያዝ 15 2017 ዓ ም ለይፋዊ የአንድ ቀን ጉብኝት ወደ ጅቡቲ ተጉዞ የነበሩት የግብፁ ፕሬዚዳንት አልሲሲ ከሀገሪቱ ፕሬዚዳንት ኢስማኤል ኡማልጊሬ ጋር ተገናኝተው ንግግር አድርገዋል። ሁለቱ መሪዎች ቀጠናዊ ጉዳዮች ላይ መነጋገራቸውን የገለጹት የጅቡቲው ፕሬዚዳንት ኢስማኤል በዚህ ንግግር የሶማሊያ ና ሱዳን ጉዳይ መነሳቱን ጠቅሷል። እንደ ፕሬዚዳንት ኢስማኤል ገለጻ ሁለቱ መሪዎች የተነጋገሩበት ሌላኛው ቀጠናዊ ጉዳይ የቀይ ባህርና የኤደን ባርሰል ሰላጤን የሚመለከት ነው። ሀገራቱ ቀይ ባህርና የኤደን ባህረ ሰላጤን የሚያገናኘውን የባቤል መንዴብ የባህር ወሽመጥን በተመለከተ መነጋገራቸውን የጅቡቲው ፕሬዚዳንት አስታውቋል። ይህ የባህር ወሽመጥ በጅቡቲ በኤርትራና በየመን የሚገኝ ስትራቴጂክ አካባቢ ነው። ሁለቱ ፕሬዚዳንቶች በዚህ የባህር ወሽመጥ የደህንነት ሁኔታ ላይ እንደተወያዩ ተገልጿል። ወሳኝ የዓለም አቀፍ ንግድ መተላለፊያ በሆነው ቀይ ባህር ነጻ የባህር ንግድ እንቅስቃሴ እንዲኖር ለማስቻልና የባህሩን መረጋጋት ለማረጋገጥ የሚያደርጉትን ትብብር ብር ለማጠናከር እንደተስማሙም የጅቡቲው ፕሬዝዳንት ኢስማኤል አስታውቀዋል። ይህ ምን ማለት ነው? ኢትዮጵያ በቀይ ባህር ቀጠና እንደ ልቧ እንዳልፈነጨችበት በቀይ ባህር ላይ ታላቁን ስልጣኔዋ እንዳልገነባች ሁሉ አይመለከትሽም እየተባለች ነው። ጅቡቲ በራሷ ላይ መዓት እየጠራች ነው። ኢትዮጵያ የንጹህ ውሃ አቅርቦቷን ስታቋርጥ፣ ጉሮሯ ይደርቃል። እህል አምርታ ዜጎቿን የምትመግብበት ዘመን ያከትማል። ኤሌክትሪክ አልሸጥም ብትላት ምን ሊፈጠር ይችላል? የጨረቃ ብርሃን ተጠቃሚ ሆና መቅረቷ ነው። ኢትዮጵያ አማራጭ ወደብ ፈልጋ ንግዷን በዚያ መንገድ ብታሳለጥ ጅቡቲ ከ80 ፐርሰንት በላይ የሆነ ገቢዋን ታጣለች። ያኔ ምን ትሆናለች? ነገሩ እጅግ ከባድ ይሆንባታል። ከግብጽ ጋር በአንድ ጠረጴዛ ተቀምጣ የተወያየችበትን ዕለት የምትረግምበት ጊዜ ይመጣል። ግን ይህ የሚሆነው ኢትዮጵያ ጠንካራ ዲፕሎማሲያዊ አቅም ስትገነባ ነው። ጅቡቲ ኢትዮጵያ ላይ ያደረገችውን ነገር በቀላሉ መመልከት ተገቢነት የለውም። ይህ ለምን መጣ ብሎ መጠየቅ ያስፈልጋል። እንዴት ሲደረግ ይቺ የማብሪያ ማጥፊያ ያክል ጸጥ የምናደርጋት ጅቡቲ ተዳፈረችን ብሎ መጠየቅ ያስፈልጋል። ይህ ከሁሉም መራሩ ጥያቄ መሆን አለበት። የምስራቅ አፍሪካ ንግስት ተብላ የምትጠራን ሀገር መዳፈር አሊያም ዲፕሎማሳዊ ነጥብ ለማስጠል መሞከር መልሱ የራስን ጉድጓድ በራስ ፍቃድ መቆፈር አሊያም በአንገት ላይ ገመድ ማንጠልጠል መሆኑ ለጅቡቲ ማስተማር ያስፈልጋል ሲሉ የኢትዮጵያ ተንታኞች እየተናገሩ ነው። የግብፁ ፕሬዚዳንት አብድል ፈታል ሲሲ በበኩላቸው ባደረጉት ንግግር አፍሪካ ቀንድና የቀይ ባህር ቀጠና ወቅታዊ ሁኔታን በተመለከተ ከጅቡቲው ፕሬዚዳንት ከትላንት ጋር ሰፊ ውይይት ማድረጋቸውን ገልጸዋል። ሁለቱ ሀገራት በቀይ ባህር ላይ የሚያጋጥሟቸውን የጋራ ተግዳሮቶችን በተመለከተ ንግግር መደረጉ ጠቅሷል። ፕሬዚዳንት አልሲሲ በንግግራቸው በወሳኝ የዓለም አቀፍ ንግድ መስመሮች ላይ የሚቃጣን ማንኛውም የደህንነት እና በነጻነት የመጓዝ አደጋዎችን በማያሻማ ሁኔታ እንደምንቃወም አረጋግጠናል ሲሉ ከጅቡቲው ፕሬዚዳንት ጋር የተስማሙበትን ነጥብ አንስተዋል። በተጨማሪም ለቀጠናዊ ደህንነት መርሆች እና መሰረቶች መገዛትና አስፈላጊነትን በተመለከተ መግባባት ላይ እንደደረሱ ፕሬዚዳንቱ ተናግሯል። አልሲሲ ከጅቡቲው ፕሬዚዳንት ጋር ከስምምነት ላይ እንደደረሱ የገለጹት ሌላኛው ጉዳይ የቀይ ባህርና የኢደን ባረሰላጤ አስተዳደር ጉዳዮችን የሚመለከት ነው። ጠቅላይ ሚኒስትር አብይ አህመድ ለኢትዮጵያ የባህር በር ማግኘት የህልውና ጉዳይ መሆኑን እንዲሁም ሀገሪቱ ቀይ ባህር ለደህንነቷ አስፈላጊ መሆኑን በተደጋጋሚ ማንሳት መጀመራቸውን ተከትሎ በግብጽ በኩል ይህ አቋም ሲንጸባረቅ ቆይቷል። ኢትዮጵያ ግንባታውን ልታጠናቀቅ በተቃረበችው የታላቁ ሕዳሴ ግድብ ምክንያት ለዓመታት ተቃውሞ ስታሰማ የቆየችው ግብጽ በኢትዮጵያ የቀይ ባህር ተጠቃሚነትን በመቃወም የአካባቢውን ሀገራትን እያስተባበረች ነው። ጠቅላይ ሚኒስትር አብይ፣ የኢትዮጵያ በቀይ ባህር በኩል ወደብ የማግኘት ፍላጎትን ይፋ ባደረጉበት ጊዜ ቀይ ባህርና አባይ ኢትዮጵያን የሚበይኑ የተፈጥሮ ሀብቶች ናቸው ማለታቸው አይዘነጋም። የሶማሊያ የውጭ ጉዳይ ሚኒስትር አህመድ ሙአሊም ፊቂ ታህሳስ ወር ላይ ወደ ግብጽ በተጓዙበት ወቅት ይህ የግብጽ አቋም ተነስቶ ነበር። የግብጽ የውጭ ጉዳይ ሚኒስትር ባድር አብድላቲ ባደረጉት ንግግር ቀይ ባህርን ሊጠቀሙ የሚ የሚገባው ተጎራባች ሀገራት ብቻ እንደሆነና ሌላ አካል ወደ ቀይ ባህር እንዲቀርብ ሊፈቀድለት እንደማይገባ ተናግረው ነበር። ባለፈው መጋቢት ወር ላይ የኤርትራው የውጭ ጉዳይ ሚኒስቴር ኦስማን ሳላህ ወደ ግብፅ ተጉዘው ከፕሬዝዳንት አልሲሲ ጋር በተነጋገሩበት ወቅትም በተመሳሳይ የቀይ ባህር አስተዳደር እና የደህንነት ጉዳይ የተጎራባቾቹ ሀገራት ብቸኛ ሚና እንደሆነ መስማማታቸው ተገልጾ ነበር። ኢትዮጵያ የባህር በር የማግኘት ፍላጎቷን ለማሳካት ሶማሊያ እንደ ራስ ግዛቷ የምትቆጥራትን ሶማሊላንድ ጋር ታህሳስ 2016 ዓ ላይ ደርሳ የነበረ ቢሆንም ስምምነቱ ተግባራዊ ሳይሆን ቀርቷል። ከዚያ በኋላ ኢትዮጵያ በቱርክ አሸማገኝነት ከሶማሊያ ጋር የወደብ ተጠቃሚነት ለማግኘት የሚያስችል ስምምነት ላይ ቢደርሱም ሞቃዲሾ ለኢትዮጵያ የባህር ኃይል ጦር ሰፈር እንደማትሰጥ ገልጻለች። በጅቡቲ የኢትዮጵያ ኤምባሲ የጅቡቲ መንግስት በሀገሪቱ የሚኖሩና ህጋዊ የመኖሪያ ፍቃድ የሌላቸው ዜጎች ወደ ሀገራቸው እንዲመለሱ ማስታወቁን ተከትሎ በተቀመጠው ቀነ ገደብ ላይ ማሻሻያ እንዲደረግ ከጅቡቲ የሀገር ውስጥ ጉዳይ ሚኒስቴር ኃላፊዎች ጋር የተደረገ ውይይት አለመሰ ን ኤምባሲው በማህበራዊ ትስስር ገጽ ይፋ ማድረጉ ይታወቃል። በቀጣይም ጅቡቲ ህጋዊ መኖሪያ ፍቃድ የሌላቸው ዜጎችን በቁጥጥር ስር በማዋል ልታስወጣ እንደምትችል ተመላክቷል። ውሳኔውም በርካታ የኢትዮጵያ ዜጎች በጅቡቲ እንደመኖራቸው በከፍተኛ ሁኔታ ተጽዕኖ ሊያሳደርባቸው እንደሚችል ይታመናል። ይህን ተከትሎም ኢትዮጵያና ጅቡቲ ጠንካራ ወዳጅነትና ከፍተኛ የንግድ ልውውጥ የሚያካሂዱ ሀገራት እንደመሆናቸው መጠን ኢትዮጵያ ምን አይነት ዲፕሎማሲያዊ አካሄዶችን መከተል ይገባታል ያልናቸው የዘርፉ ባለሙያዎች ዘላቂ ወዳጅነት ማዕከል ባደረገ መልኩ ማስኬድ ይገባል የሚል ሀሳብ አንስተዋል። የዓለም አቀፍ ግንኙነት ባለሙያ መምህሩ አቶ ኢሳያስ ኃይለ ሚካኤል የጅቡቲ መንግስት ውሳኔዎች የሁለቱን ሀገራት ዲፕሎማሲያዊ ግንኙነት ሊያሻክር የሚችልና በጥንቃቄ መታየት ይገባዋል ብለዋል። አሁን ላይ ኢትዮጵያ የምትከተለው የውጭ ፖሊሲ ለዜጎቿ ክብርና ትኩረት የሚሰጥ እንደመሆኑ ፈጣን እልባት ሊሰጠው እንደሚገባና ቀጣይ ግንኙነቶች ከሚያሻክር አካሄድ ይልቅ የሁለቱንም ሀገራት የጋራ ጥቅም ባከበረ መልኩ መስራት እንደሚገባ አቶ ኢሳያስ ተናግረዋል ተናግረዋል። በቀጠናዊና ብሔራዊ ጥቅም ዙሪያ በቅርበት እየሰሩ የሚገኙት ረዳት ፕሮፌሰር ታምራት ከበደ በበኩላቸው መሰል ውሳኔዎች የሁለቱን ሀገራት ጥቅም ባስከበረ መልኩና ዘላቂ ወዳጅነትን ከግምት በማስገባት መፍትሄ ሊሰጣቸው ይገባል ባይ ናቸው። የጅቡቲ መንግስት ህጋዊ የመኖሪያ ሰነድ ሳይኖራቸው በሀገሪቱ የሚኖሩ የውጭ ዜጎች ከመጋቢት 25 ቀን 2017 ዓ ም እስከ ሚያዝያ 24 ቀን 2017 ዓ ም ባለው እንዲመለሱ እንደሚያደርግ ማሳወቁን በጅቡቲ የኢትዮጵያ ኤምባሲ በማህበራዊ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 መሆኑንም ተናግረዋል። አማካሪው በጅቡቲ ምን ያህል ህገ ወጥ ስደተኞች እንዳሉ ግን አልተናገሩም። ጅቡቲ ለበርካታ የኢትዮጵያ የሶማሊያና ና የኤርትራ ስደተኞች ወደ ሀብታሞቹ የመካከለኛው ምስራቅ ሀገራት መሸጋገሪያ ናት። ተመድ እንዳስታወቀው በጎርጎሮሲያውያኑ 2024 ብቻ በጅቡቲ አድርገው ወደ ሌሎች ሀገራት ለመሻገር የሞከሩ ቢያንስ የ558 ስደተኞች ህይወት አልፏል። በጅቡቲ ህጋዊ የመኖሪያ ሰነድ የሌላቸው ኢትዮጵያውያንና የሌሎች ሀገራት ዜጎች ወደየሀገራቸው ሀገራቸው የመመለሻ ጊዜ አለመራዘ ማዕዘሙን በጅቡቲ የኢትዮጵያ ኤምባሲ ማስታወቁ የሚታወስ ነው። የጅቡቲ ትንኮሳ ቀደም ብሎ በብዙ መልኩ የታየ ነው። ከዚህ በፊትም በአፋር ክልል የተፈጸመውን የድሮን ጥቃት አስመልክቶ የጅቡቲ መከላከያ ሚኒስቴር ባወጣው መግለጫ የድሮን ጥቃቱን መፈጸሙን አምኖ ስምንት ሰው መግደሉን ገልጾ ነበር። የድሮን ጥቃት የተፈጸመው በራሳችን ግዛት ውስጥ ነው ያለ ሲሆን አሸባሪዎችን ለመምታት ነው ብሏል። ለተጎጂዎች እገዛ እናደርጋለንም ብሏል። የጅቡቲ መንግስት መከላከያ ሚኒስቴር ይህን ማስተባበያ ቢሰጥም የድሮን ጥቃቱ የተፈጸመ